ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ሰላማችሁ ብዝት ይበልልን። ዛሬ ሩታ እራሷ ነች እና አብርሃምን የጠራቻቸው የሚገርማችሁ በመጀመሪያ ቤተሰብ ባይዘዌ ይሄንን ቪዲዮ እስከ መጨረሻው እንድትከታተሉ ትፈልጋለሁ። በጣም ብዙ የማይሆኑ ነገሮች ተከስተዋል። ትናንትና ሩታና አብርሃም ሊታረቁ ነበረ። ብዙ ነገር ሱ የማይታቸዋል ዩቲቡ ላይ እሷን ለመጠየቅ ሄዶ ነበረ። ቤቷ እሱን አናግረዋለሁ ምናም ካለች በኋላ አብርሃምን ልታናግረው ወስና፣ ሊታረቁ ወስነው፣ በጣም ብዙ ነገር ብዙ ስቴፕ ሄደው ነበረ። ግን ብዙ ከባድ ከባድ ነገሮች ከመፈጠራቸው የተነሳ ያው ሄርሜላ ነገሮች መጠን ሰሷን ብያችኋለሁ አብርሃምም ከሄርሜላ ስራ ይወጣም ብያችኋለሁ። በዛ በዛ ምክንያት ብቻ ሳይታረቁ ቀርተዋል ነገሮች ተራዝሟል። ይኸው ዛሬ ደግሞ ሁለቱንም አንድ ላይ ጠርታለች። ምክንያቱ በግልጽ ባይታወቅም፣ ክሊር የሆነ ነገር ባይኖርም ግን ሄርሜላ የሆነ ነገር እንዳደረገች ግልጽ ነው። እስቲ ሩታ ለምን ጠራቻቸው? አብርሃምንም ሄርሜላንም ግቢ ድረስ እንዳትመጡብኛ ያለችው ሴት ለምን ሁለቱንም እዚህ ድረስ ልጠራቸው ፈለገች የሚለውን ነገር እናያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የትም እንዳትሄዱ አብራችሁ ቆዩ። ምን ነው እሱ? ተረጋጂ ታትዋረጂ አረ ምንም ምርደት የለም። እንግዲህ ቤተሰቦች ይውላችሁ እዚህ ጋ ያለው ነገር ይሄ ነው። ትላንትና ይሱ ካናገራቸው በኋላ አብርሃም ነገሮች ላይ ተስማምቶ ነበር። እሷ እሺ ካለች ችግር የለውም ብሏል። ሄርሜል ሩታም እንደሰማችኋት እኔ አስቤበት ያለውን ነገር ተነጋግረን የሚሆነውን ነገር እናደርጋለን ብላ ነው ይሱን የሸኘችሁ። አስታውሳላችሁ። ዴን ሄርሜላ ይሄን ነገር ስትሰማ ሁለቱም መታረቃቸው እርግጥ መሆኑን ስታቅ ለሩታ ማይሆኑ ማይሆኑ ነገሮችን ከዛ ሩታ ጋር መጠንሰስ ጀመረች ማለት ነው። ብያችኋለሁ ሄርሜላ እንግዲህ ነገር በመጠምሰስ በጣም ጎበዝ ከመሆኗ የተነሳ ይሄንን ነገር የፈጠነ አድርጋ አብርሃም ወደ ቤቱ የማይመለስበትን መንገድ፣ ጓደኛውም ደግሞ ለእሱ እርቅ የሚለፋበትን ነገር ለማምከን ቆርጣ ተነሳች ማለት ነው። ነገሩ የተከሰተው እዚህ ጋ ነው። እንግዲህ ተረጋጊና ከአንቺ ጋር ነው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 እኔ ግን እዚህ ጋር ግራ እየገባኝ ያለው አብርሃም ባለፈው ለመታረቅ ብሎ እንደዛ እንትን ሲል የነበረ ሰው አሁን ከሄርሜላ ጋር መቼም ቢሆን ሀሳቡ የማይገነጠል ሰው ነው ብያቸዋል። በቃ ይሄ ሰው በምንም ታምር አይንቀሳቀስም። ይኸው አሁንም ደግሞ ዲፌንድ አድርጎ ማንን ነው የሚወቅሰው? ቴክስቱን አንብቦታል። ሄርሜላ ለተናገረችው ነገር ሩታ መልስ በመመለሷ ነው የደበረው። ሄርሜላ ስለተናገረችው ነገር ምንም አልመሰለውም ማለት ነው። እሺ ይህን ምንድን ታ ካታ እየፈጠረ እንድንሄድ አልፈለግም። ሁልጊዜ ማለት ነው ዛሬ ነው የጠራችሁ፣ እስከ ዛሬ እናንተ ነበር ስትመጡ የነበሩት። እኔ ዛሬ ግን እሷም ሳትፈለግ በር ገንጥሎ የመግባት አባዛ ያለባት ዛሬ ነው የጠራችሁ። ሲቀጥል ደግሞ ማለት ነው ዛሬ ደግሞ የጠራሁበት ምክንያት በጣም ግልጽ ነው። አንደኛ አንተ እንድትኖር የፈለኩት ትንሽ ጊዜ ነው የቀረው፣ አይደለም? ስለዚህ ለእሱ ደግሞ እርግጠኛ ሁኝ፣ ችግር የለብኝም፣ እንደፈለግሽ መሆን ትችያለሽ ብዬ ነግሬያታለሁ፣ ቃል በቃል እንደማትፈልጊኝ ነው የጠራሽኝ። እኔን እዚህ ጋር የጠራሽኝ እንደማትፈልጊኝ ነግሬያት እኔ እኮ ያልገባኝ አብርሃም እንደማትፈልጊ ለማሳየት ነው ምናምን ብለህ እንትን እምትለው እንዴት እንድትፈልግ ትገምታለህ ታዲያ? ጉ ውሽሚትን እዚህ ጋር አቆመ። ሚስትህን እኮ እየተከራከርካት ነው ያለው ለሚስትህ መደገፍ ሲገባህ እኮ እየወገንክ ያለው ለሌላ ሰው ነው። ለምንድን ነው ሲጀምር እንደዚህ አይነት ቴክስት የጻፍሽላት ብለህ አንዴ ሄርሜላ ለምንድን ነው ያልጠየካት? እንደዚህ አይነት ንግግር መነጋገሩ ራሱ ለምን አስፈለገ ብለህ ሄርሜላ ለምንድን ነው ያልጠየካት? ነገሮችን ሁሉ ሩታ ላይ ሩታ ምቀኛ እንደሆነች ሩታ በሌላ ነገር እንደምታስብ ምናምን እያደረግ የድሮ ጥፋትን እሷ ብቻ እንደምታነሳ? እያደረግህ ለምንድን ነው የምታወረው? ሲጀመር ራሱ ማለት ነው። በዚህ ደረጃ እስቲ ለምንድን ነው ሄርሜላ አንድ የዞረህ ተናገራት። ይህንን ነገር ለምን አደረግሽ ብለህ ምክንያቷን ጠይቃት እስቲ በግልጽ ማለት ነው። ምክንያቱም ታውቀዋለህ፣ አንተም እሱ አንተም ሄርሜላ ጋም ሁለቱም ጋር መሆን ትፈልጋለህ። ግን ሩታ ይሄን ነገር ስለነቃችብህ፣ በቃ ሁሉ ነገር ስለታወቀብህ፣ ሩታ ላይ ሁሉ ነገር ደምድመ ከዛ በኋላ ሩታ ሸ የሚዟት ምናምን እንደ ድሮ ይቅርታ አርጋለህ እንድገባ። እርቁን እኮ ያልፈለግከው አንተ ነህ። በቃ ሄር ትሄድና መሰናክል የሆነ ነገር ስትሆንብህ ተመልሰህ ሄርሜላ ላይ ትለጠፋለህ። ቃሽኔ አስጨቅኝ በቃ ተላለፈ ነገር ስለዚህ አሁን ይሄ አሁን ይሄ አሁን ይህ ችግር ቆመ እኔ እንደዚህ ማድረግ ማድረግ ይሄ ሊገርምህ እንደማይገባ እንድታውቀው ብዬሽ ነው እኮ ግን ግድሽ ጠርተሽ ይሄን ነገር ማድረግ ከሆነ እኮ ሊገርምህ አይገባም ሊገርምህ አይገባም ምንም ሊገርምህ አይገባም አንተ ከዚህ በላይ ያደረግክ ሰው እኮ ነህ ምንድን ነው ከአንተ በታች የሆነ ነገር ሳደርግማ ገኖ ሊታየህ አይገባም የአንተ አይታየህም እንዴ እኔ ሩታ አብርሃም እንድታከብረው ከፈለገ ለምንድን ነው እሱ መጀመሪያ የማይከበረው ነው። ሩታ ለአብርሃም የምትሰጠው ትልቅ ክብር አለ፣ ከበፊት የምትሰጠው የነበረው ክብር አለ። ያንን ክብር ግን የነጠቀው ማን ነው? ሄርሜላ ነች ወይስ ራሱ ነው ክብሩን አሳልፎ የሰጣት ለሄርሜላ? አሁን ሄርሜላ እኔ ፊት ሆነች ምናምን ዲስሬስፔክት እንድታደርገዋት አልፈልግም ብላ እየተከራከረች ያለችው ሚስቱ ነች፣ አደለ ሚስቱ እንደፈለገች ብታደርገው፣ አብርሃም ይናገር እንጂ ሄርሜላ ምን ቤት ነች ሲጀመር? ራሱ ዲስሬስፔክት አደረግሽኝ ብሎ መናገር ያለበት አብርሃም ነው። አብርሃም ደግሞ መነጋገር ካለበት ከሩታ ጋር ለብቻው ነበረ ኤረሜላ ማታስፈልግ ቦታ ላይ ያስገባና ከዛ በኋላ መልሶ ደግሞ ባለፈ ታሪኬ በነበረ ታሪኬ ምናምን ይላል። ከገደብ አልፋሃል እያለች ነው። ባጭሩ ሩታ ነገሮችን በጣም ወስደ ወስደ ወስደ ከአቅሜ በላይ ስላደረግክብኝ አንተ ካደረግከኝ በላይ አላደረግኩም እያለች ነው። ይሄ በቃ ግልጽ የሆነ አማርኛ ነው። አብርሃም እንደት እንድትረዳው እንደማትችል አላቅም እስቲል እኮ እሷ ነው ድፌንድ ልክ ምታገሳት እንዴ! በጣም ነው የሚሰለቸው፣ በጣም ነው የሚደክመው። ይበቃል እንደዚህ ብዬ ያላቀማ ቃል ግን ደግሞ እኔ እኔ እዚህ ጋር ለሁለት ደቂቃ ለቆምኩት በጣም እየጨነቀኝ ነው። እንውጣ፣ በቃ እንሂድ። አረ ትሄዱ? እሺ፣ የት ነው የምትሄዱት? በቃ አጋጣሚውን አገኘሽ፣ ምናምን ልትጠቀሚ ነው፣ ይዘሽው ልትሄጂ ፍላጎትሽ፣ ተሟላልሽ። ሁለቱ በቃ ተጣሉ። የመጨረሻ የመለያየ ፖይንቷን አገኘሽ። እንሂድ በቃ ከዚህ በላይ እዚህ መቆየት የለብህም። አንቺ እሱ ተቆርቋሪ ነች በጣም ሄርሜላ፣ ባይ ዘ ኤቭሪ ታይሚንጎች እያንዳንዱን ነገሮች በቃ ትጠቀምበታለች። እያንዳንዱ የሁለቱን ጭቅጭቅ፣ እያንዳንዱን ቃላት ነው መርጣ መርጣ ነጥላ አውጥታ የምትጠቀምበት። እንደዚህ ስታደርግ ለምን ትመለከታታለህ ዝም ብለህ ትለዋለች። አብርሃም ደግሞ ሙኝ ነው ታውቃላችሁ፣ ዝም ብሎ ነው የሚሰማት። ሩታ አንድ ሺህ ቃል ተናግራ አንዱንም አልሰማም እስካሁን። አይታችኋላ ሄርሜላ ስትናገር ማሰብ ጀመረ። አሁን ሊሄድ እራሱ ይችላል። በቃ ይንቀሳቀሳል። አብርሃም ልክ ሩታ ከምትናገረው በላይ ሄርሜላ ስትናገር ቀንዱ ነው የሚቆመው። በቃ ነርቮቹ እንዳለ መስራት የሚጀምሩት ልክ ሄርሜላ ስትናገሩ፣ እኔ በጣም ግርም ነው የሚለኝ። ኩቺ ልጅ ምን እንዳስነካቸው። ጭቅጭቅ መሰማበት ጊዜ የለኝም። በቃ የጠራሽ እንደዚህ ከሆነ ችግር የለውም። እኔ በራሴ መንገድ ምን ማድረግ እንዳለብኝ አውቃለሁ። ግን ደግሞ አሁን በዛግም የሚነግርሽ ነገር ቢኖር ሩታ ደጋግሜ የምነግርሽ ነገር ቢኖር አሁንም ከራስሽ ጋር ለመሆን ሞክሪ ነው እያልኩሽ ያለሁት። አይተዋል አደል ሁሉንም ነገር አይተዋልኝ ይህንን ነገር ወደ ሌላ ነገር መውሰድ ሩታ፣ አንቺ ራስሽ እኮ እየመለሽ ያለሽ መልስ ትክክል አደለም። እኔ እኔ ያው ላቸሁ አሁንም ያልኳችሁ ይህንን አብርሃም ሩታ ከተናገረችው ነገር ላይ ነው በቃ አሁንም ፎከሱ። ለምንድን ነው ሄርሜላ ላይ የተናገረችው ቃላቶች ቃላት አደሉም ወይ ወሬ አደለም ወይ ስድብ አደለም ወይ አብርሃም ነው ወይስ አይሰማውም? ማንበብ አይችልም? እንዲ የሄርሜላ ጽሁፍ በቻይነኛ ነው እንዴት ተጻፈ? የሩታ ብቻኑ ለሱ እንዲነበብ ተደርጎ የተጻፈለት ወይስ ምንድን ነው? ሰላምን የምትፈልግ ከሆነ ይህው ትትሃለች እኮ ሰላም አልሰጥ አላችኋት። ታረቁ ታረቁ ብሎ ጓደኞቹ ወትውተው አመጡ ልጅቷን። እግሯ ስር ወድቀው ለማስታረቅ ሞከሩ። ግን አሁንም የሩታን ወሬ የሄርሜላን ወሬ እየሰማህ ስለሆነ እንዴት ነው መታረቅ? አንተ መጀመሪያ አይምሮህን ሰብስብ፣ ከራስህ ጋር ሁንና መጀመሪያ ከራስ ጋር ገዘፍ ያለ ስብሰባ ጥራ፣ ና ራስህን መልስና ወደ ራስህ ወደ ቀልብህ ከሆንክ በኋላ የዛኔ እነዚህ ሁለት ሴቶች መሀል ያለው ልዩነት ክብርህን ትረዳል። ማን ክብርህን እየነሳ ማን ክብርህን እያሳጣህ እንደሆነ በትክክል ትረዳል። ከዛ ውጭ ግን እዚች ልጅ ላይ ብቻ እንዲህ ለሁለት ፎርፌ ልታስወጧት እኮ ነው። ምንም አልቀራችሁም እኮ ሁለት ለአንድ እየመራችሁ ምንም ልጅቷን አስጨንቃችኋታል። ሞኙ ልቤ ምን እንዳስበ ታውቂያለሽ? የሆነ የሆነ በአንቺን አንቺን ምክንያት አድርጌ ከአብርሃም ጋር የጣላሁበት ነገር ወይ የሆነ ነገር የሆነ ነገር በቃ የተሻለ ነገር ታውሪያለሽ ብዬ ነበር የመጣሁት ቤትሽ ድረስ ስለጠራሽን ማለት ነው እንጂ እንደዚህ አይነት ለመዛት ምናምን ቴክስት በቂ ነበረ። ችግር የለውም ግን በሰው ፊት ሁሌ ባለቤትሽ፣ በሰው ፊት ሁሌ አብርሃምን ዲስሪስፔክት ማድረግ ምንም ልክ አይደለም። ይበቃል፣ ይበቃሻል። ሽባክሽ አስር ጊዜ ዝም ብለሽ እሱን አታውሪብኝ። የማይመለከት እኔ ምንም ግንኙነት የለኝም፣ ችግር የለብኝም፣ በቃ ትቼሻለሁ ስትል ነበር ሄርሜላ። ዲስሪስፔክት ማድረጉ ይህን ያልሚቆረቁራት ለምንድን ነው? አብርሃምን ምንም እንትን የለበትም ማለት ጭራሽ፣ ሄርሜላን ዞሮ በቃ ከዚህ በኋላ አትናገሪያት፣ ሩታ ጋር ደግሞ ሄዶ አትናገርሽም፣ በቃ ተያት። ምንድን ነው የአብርሃም ራሱ ጭንቅላት ትክክል ነው፣ ዛሬ እያሰበ ያለው ራሱ በትክክል ነው። ግን አንዱን አንዱን ነገር እንኳን ሄርሜላን ዞር ብሎት ሲጠይቃት እያዩ አይደለም፣ ምንም ነገር ማለት ነው ሙሉ ለሙሉ ሩታ ሩታ ሩታ የሰው ጥፋት ብቻ የሚታይሽ ሩታ ነች ታዲያ አንተ የእሷ ጥፋት ካልታየ የሄርሜላ ጥፋት ካልታየ ልታሳየ እየሞከረች ያለችው እኮ ሩታ ነች ምን ታርግ ታዲያ ይችልች እንደገና ደግሞ ለምንድን ነው ቴክስት እንትምትው ለምን እዚህ ድረስ ጊቢ ድረስ እኔን ትጠርኛለች ያስደፈርከው ጊቢ እንደሆነ ልታሳየ ነው የጠራች ባይዘ ይሄን ግቢ ከዚህ በፊት መታ ከአንተ ውጭም ድጋሚ መታ ልታናገራት የቻለችው ልዝ ትባት የቻለችው ይሄን ያህልም ቴክስት ልካ ቤተሰብ ድረስ ለመሳደብ የበቃችሁ በአንተ ምክንያት እንደሆነ ልታሳየ ነው ይህንን ይህንን እንኳን መረዳት አችልም። የተሰደበውን ሰው እያየህ እንኳን ምንም አልመሰልህም። የእሷ ክብር ምንም አይመስልህም። የልጅህ እናት ሆና ክብሯ ምንም አይመስልህም። የቤተሰቧ ክብር ምንም አይመስልህም። የልጅ ጉዳይ ምንም አይመስልህም። ሲጀመር ሩታን አይደለም ይመስለኛል የምፈልገው ራሱ ልጅ ባይወለድ ኖሮ ሌላም ነገር ታስብ ነበር። አንተ ሌላ ነው አይደለም፣ መሰደብ ሌላም ነገር የሚገባት አይነት ሴት ስለሆነች ልክ ነሽ ቤት አሬ ብቻ አይደለም እኮ ይሄ የህዝብም ጭምር ነው። ሜስ እና ሊደብርሽ አይገባም። እኔ እኔ ቤተሰቦች ባይዘ ሄርሜላ ላይ በጣም ያየውባት ሳይኮሎጂም እንደሆነ ታውቃላችሁ። አብርሃም ፊት ምስኪን የምትመስለው ነገር አለ። በቃ ያኔ ታማ ምናምን ራሱ ሆስፒታል ገባች የተባለ ጊዜ አይታችኋታል። ቅልስልስልስ ብላ ሄዳ ደረቱ ላይ ለጥፍ ትላለች። ዛሬም እንደዚሁ ነው። እየሄደች በቃ አብርሽ፣ በቃ ተረጋጋ፣ እንደዚህ አታርክ፣ ትርፉ መናደድ ነው። ናኑጣ ምናምን ለሱ የምታስብ ብቻ ነው የምትመስለው እስቲ አስቡት እንግዲህ አብርሃም ነው ለሩታ መወገን የነበረበት፣ የሩታ ቅርብ ሰው መሆን የነበረበት አብርሃም ነው። ግን ሄርሜላ ምን ያህል በሳይኮሎጂካሊ ለእሱ የምደግፍና ለሱ የምታስብ መስላ ትዳሩን እየበጠበጠች ግን ከሱ ጋር ተለጥፋ ምሰራውን ስራ አስቡት። አብርሃም ይሄ ነገር አይታየውም። ስለዚህ ምንድን ነው የሚያስቡ፣ ሄርሜላ ነች ለእሱ የምታስበው ብቻ። ሩታ ምንድነች፣ የሰውን ጥፋት የምታይ ብቻ ሳይኮሎጂ እንዳለ ማለት ነው። አብርሃም ምን ያስባል፣ ምን እያንዳንዱን እርምጃ የአብርሃምን ጠንቅቃን ይበላችሁ። በቃ ኤርሜላ በደንብ ነው አብርሃምን የተረዳችሁ። ከእሷ ውጪ የትም መሄድ እንዳይችል አድርጋ ነው የያዘችው። ቢኮዝ የስራሽ ውጤት ነው። ሲቀጥል ደግሞ ማለት ነው ጨረሽ በቃ በዚህ ነበር የጠራሽው፣ በዚህ ነበር የጠራሁ በቃ ሩታ ግን የሆነ ዝም ብሎ ከንቱ ድካም እየደከምሽ ነው ያለሽው። ምን እንደሆነ ሊገባኝ ካለ ይችላል፣ ግን ደሞ ምንም በቃ ተጨባጭ ነገር እንኳን አይደለም እያወራሁ ያለሽው ነው ያለሽው። በእውነት ነው ሊመስላት ህፃን ነው እየሆንሽ ያለሽው ነው። ህፃን ነው እየሆንሽ መጣሽ እንዴ? ይሄ አንተ እንኳን ምናምን ምናምን በጣም አሁን፣ ይሄ እንደዚህ የተናገርኩት ነገር ነገ ላይ ማለት ነው ፍራፍርቶ ስለማይወቆ ነው እኔን እንደማትፈልግኝ እኮ እሷን ጠርተሽ መናገር አይጠበቅብሽም። እሺ ምን እንድታደረግ ነበር የምትጠብቀው? አንተ በሌለህበት አብርሃሜ ኔ ነው ትበላት? ሄርሜላ ራሷ አብርሃሜን አንተ የእሷ እንደሆንክ አንተ አንተን በተግባር እያሳየሃት ሄርሜላን እያገዝክ እየተናገርካት፣ ይህን ሁሉ ነገር እያደረግክ ከዛ በኋላ ምን በግልጽ እንደትነግራት ነው እንጂ የሚያስፈልገው እንደሁም በቃ ሄርሜላ ከሩታ ህይወት ውስጥ መውጣት አለባት። አንተ ልታስወጣ ስላልቻል ከእሷ በቃ በራሷ መንገድ ማስወጣት ነበረባት። ትላንትናም ብለናል፣ ከትላንቱ ደን ብለናል። አስብና አስተውልና ወደ ትዳረ ተመለሰ፣ ልጅህንም ሚስትህንም ተሰብስበህ ወደ እነሱ ካልገባህ በስተቀር ገና በዚህች ልጅ ላይም በራስህም ላይ ስቃይን ታመጣለ፣ ብለህን ነበር። ይኸው በቃ ዛሬ እኮ ያደረግከው ነገር ያለኸው እንዳለ ስቃይ ነው። ነገ ከነገዲያ ይህ ፍሬ አፍርቶ ያዋለ ያለችው ትክክል ነው። በቃ አይቀርም። ምክንያቱም ሄርሜላ የምትፈልገው ነገር ነው። የምትፈልገው ነገር እስከምታገኝ ድረስ ደግሞ ሴራ መጠን ስሷን አታቆሙ። ያ ደግሞ ለአንተ አይታየህም። ስለዚህ የዚች ልጅ ስቃይ እስከ መቼ ነው የሚቀጥለው? ነው ነገር ምንም ይጸጽተኝ ነገር የለም አንተ እንኳን ስንት ነገር ስታደርግ ይጸጽተኛል ብላ ያላሰብክ ሰው እኔ ለተናገርኩት ሊጸጽተኝ አንተ ስትተገብር አልጸጸተ እኔ ሊጸጽተኝ ይሄ ይሄ ይሄ ከባድ ንግግር ነው በቃ ሩታ የተናገረችው አብርሃም እስከ ዛሬ ድረስ ያልተቆጨበትን ነገር እንዴት ነው ሩታ ዛሬ ልትቆጭበት ትችላለች ብሎ የሚያስበው ባለፈው ሰምታችሁታል እንደውም አብርሃም ልጄ በልጅ እየቀጣሽኝ ነው እንደ የበፊት ታሪኬን እያነሳሽ ምናምን በልጅ እየቀጣሽኝ ነው ምናምን ሲል ነበረ እስቲ አሁን ደግሞ ሩታ ነች ተረኛዋ ማለት ነው። በዚህ በተናገረችው ነገር እውነት ሩታ ልትጸጸት ነው? ይሄ ነው ሀሳብህ ካንተ እኔ እኔ እንዲሁም የማስበው በጊዜ ልቦናህን ሰብስበ ካልተመለስ ከዚህ በላይ ይቆጭሃል። ያለፈ ታሪክህን ቁስሎችን እያነሳች ሳይሆን ገና ብዙ ነገር አንተ ራሱ እያየህ እያስተዋልክ ስትመጣ ብዙ የሚቆጭህ ነገሮች አሉ። ምንም አዲስ ነገር የምታወራው ነገር የለም። አይበቃህም? ግን ማን ነው ማለት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 ከዛ ደግሞ መልሳ ምናለች? ከህይወትሽ ይወጣልሽ አላል። አብርሃም ፍጥጥ ብሎ ሲያያት ደነገጠች። እያንዳንዱ ነገር እነሱ ያቀዱት ሴራ የሆነ ነገር፣ ሩታ አልበላም ስትላቸው፣ አይሆን ሲላቸው በቃ መዘላበድ ይጀምራሉ። ይህን ሜላ እንደዛ ነው እየሆንች ያለችው። አዎ ይኸው በግልጽ ተናግራለች። ኢንተረስቷ፣ ፍላጎቷ፣ ሚሴጅ የላከችበት ምክንያት እርቃቸው በጣም እየቀረበ ስለነበረ የቤተሰብ ተጽዕኖ በጣም እየበዛበት ስለነበረ አብርሃም ከእሷ ሊርቅ እንደሆነ ስለገባት ቀጥታ የሴራውን ጥንሰሳ ጀመረች ማለት ነው። ይኸው ተሳክቶላታል። አሁን አብርሃምን እንግዲህ ከህይወትሽ አስወጣልሻለሁ ይዤ እሄዳለሁ። መንከባከብ እንዴት እንደሆነ አሁን እንግዲህ ነሩታ ልታሳያት ነው ማለት ነው። በግልጽ ይኸው በአደባባይ ፍቅራችሁን ጀምሩ እንግዲህ። ከዚህ በኋላ እኮ በቃ አልቋል ጉዳዩ። አያመኝም፣ አያመኝም። የመጣን ሁሌ መሰረት ግን አይፈለችም ስለሚገባት ነው። በነገር ላይ እንደ ክብር ትቆጠረ ስድቡን ጫጭቅሽ ነበረ ቅፋ በጣም አብርሽ መብቃንድ ይህ ነገር ይፈጥራል ብዬ አላሰብኩም። አብርሽ በቃ ተረጋጋ። እኔ ሰላም ምን ነው የምፈልገው ታውቃለህ? ከድል እና ምን አልኳችሁ ሚሽን አኮምፕሊሽድ አልሆንም። የጠነሰሰችው ሴራ አልተሳካላትም። ታዲያ ይሄን ነበር ያልኳቸው፣ አሸንጉሊቷን አቅፍ አድርግ። አሁን ወዴት ነው? ወደ ቤቷ። ተረጋጋ አብርሽዬ። እንደዚህ አልነበር የሚጠበቅኩት እኔ ይቅርታ። በጣም እንግዲህ፣ አብርሽ ራሱ ነው ጠርቶ ይዟት የመጣው። እሷ ለምንድን ነው ይቅርታ የምትጠይቀው? ድራማ ስሰራ ነው። የሄርሜላ ድራማ በጣም በጣም የመጠቀ የረቀቀ ነው። ይዘ ሆሊውድ የሚቀናባት ልጅ ነች። ይዘ ይች ልጅ የእውነት ይፈልጓታል። ኔትፍሊክስ ራሱ ቢሾማት ቅር ምትል ሴት አደለች። ምን እውነት ልንገራ፣ ሴራ መጠንሰስ በጣም በጣም በጣም ምጡቅ ነች። በቃ እንደዚህ አይነት ነገር ይሄው አሁን በቃ ተሳክቶላታል፣ አብርሽም ተለያይቷል። አንመጣብሽም ወጣልሽ አሉ አለ በግልጽ እሱ ራሱ። አሁን ይዛው ትሄዳለች ማለት ነው። ምን ቀረ? ምንም የቀረ ነገር የለም። በቃ እንደዚህ ነው እንግዲህ የአብርሃም ችግር። ሄርሜላ ጋር አትለጠፍ፣ አትለጠፍ ስንል የነበረው ለካ እንደዚህ ግዝት አርጋ ይዛው ነው። ይመቻት። እኔ ሄርሜላን በደንብ ያደነኳት። በቃ ኤኒዌይስ ቤተሰቦች፣ ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት ይሆኑላችሁ። ይመቻችሁ።